ሄይ በጠኖ ደላላው ነኝ። ዛሬ ሁለት የሚገራርሙ አንድ ዜሮ ዜሮ በሚባል ደረጃ ያለ ሲኖ ገልባጭ እና አንድ በጣም ጥሩ ቁመና ላይ ያለ 2019 ሞዴል ኦባማ ይዤላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ሰላም፣ ጤና ይስጥለን የተወደዳችሁ የቻናላችን ቤተሰቦች፣ ከልብ የመነጨ የሰላምታችን በያላችሁበት ይድረስ እያልን ሁልጊዜ የተለያዩ የሚሸጡ ተሽከርካሪዎችን ይዘን በመቅረብ የሚታወቀው የእናንተ ፈጣን ቀልጣፋ ታማኝ ቻናል ዛሬም እንደወትሮ የሚሸጡ እጁ ላይ ያሉ የራሱ በሚባሉ ደረጃ ያሉ ሁለት መኪኖች ይዤላችሁ ቀርብ ያለው እነዚህን ሁለት የስራ መኪና በደንብ አድርጌ ግልጽ አድርጌ ነጣጥዬ ጥዬ እነግራችኋለሁ። እያንዳንዱን ዋጋና መገኛም ነግራችኋለሁ። ከዛ በፊት ለዚህ ፈጣን ቀልጣፋ ታማኝ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ላይክ በማድረግ ቻናሉ እንድትቀላቀሉ ስንፈቅድ ሱም የቻናላችንን ቤተሰቦች እንደወትሮ ቪዲዮ ላይክ አድርጋችሁ ማየቱን እንዳትረሱ እያስታወስን ሁልጊዜ የምለቃቸው የተሽከርካሪ መረጃ ቀድመው ለእናንተ እንዲደርሷችሁ የደውል ምልክቱን መጫን እንዳትረሱ እያልን ወደ እነዚህ ስለሚሸጡ ሁለት በጥሩ ዋጋና በጥሩ ቁመና ላይ ስላሉ መኪኖች አመራለሁ። ይህ መጀመሪያ የምታዩት 2023 ሞዴል ሲኖ ገልባጭ ነው። ይህ መኪና ምንም አልሰራም ቢባል ማጋነን አይሆንም። ተገዝቷል፣ 2023 ነው። ኦልሬዲ አንድ ሁለት አመት ይሆነው ነው። አዎ፣ ይሄ እንግዲህ በዚህ ቁመናና ቅርጽ ላይ ያለ መኪና በጣም ንጹህ ነው። ስለ መኪናው ይሄ ነው የምላችሁ ነገር የለም። ባለቤቱ በጣም ስራ መቀየር ስለፈለገ ምታዩት፣ በዚህ ቅርጽና ይዞታ ላይ ያለ 2023 ሞዴል ንጹህ መኪና 11 ሚሊዮን ብር ካሽ ይዞ ለመጣ ሰው ተደራድሬ መኪናውን አስረክባለሁ እያለ ነው ለኛ እየነገርን ያለው 11 ሚሊዮን ብር ነው። ቀርባችሁ እናንተ ተደራድራችሁ የተወሰነ ነገር አስቀንሳችሁ ተሽከርካሪውን የራሳችሁ ማድረግ ትችላላችሁ። ላቸው እንግዲህ ሰላንዛዛ አጠር አርጌ፣ ስለዚህ ከነገርኳችሁ ሁለተኛ ይዣችሁ የሚሄደው መግቢያ ላይ እንደነገርኳችሁ ኦባማ ሁለት ሺህ አስራ ዘጠኝ ነው። አሁን ላይ በጣም በሰፊው እየተፈለገ እየታደነ በሚባል ደረጃ ላይ በጣም ፈላጊው ጨምሯል። አንደኛ ለዋጋው መጨመር መንስኤ ብራች መግሸብ ብቻ ሳይሆን በተፈላጊ ዘንድ በቃ መፈለጉ ነው። ትንሽ መኪናውን ወደ ላይ በጣም እያናረው የመጣው ይሄን ኦባማ የሚባል መኪና፣ በእርግጥ እነሱ ታንክ ማለት ናቸው፣ እጅግ በጣም ጠንካራ ናቸው። ግን የኛ አገር ገበያው ያው ፈላጊ በሰፋ ሰዓት የሚፈለግ ነገር እየጨመረ መምጣቱ የማይቀር ነገር ስለሆነ ትንሽ መፈለጉ እየጨመረ ነው። ግን ይሄ የሚገርም ዋጋ ነው ያለው፣ እንዳትጠራጠሩ። የ2019 ሞዴል ኦባማ ነው። ከአሁን በፊት ሞተር አልፈታም፣ ትንፋሽ የለውም። አሁንም ሞተር አይፈልግም። ይህ መኪና ጎማ ትንሽ ጎማ 50 ፐርሰንት ብለን ብንይዘው ይሻላል። ጎማ ትንሽ ሊፈልግ ይችላል። ሌላ ቀለም የለውም ጠርዝ የለውም ማዕዘን ቋሚ ንክኪ የለውም። ቻንሲ ንጹህ ነው። መላሽ ንጹህ ነው። ሪቢት ጆሮ አምርዝራትር መደብ ሙሉ ነገር ከፊት ከኋላ ንጹህ ነው። በደንብ አይተነዋል። የፊት የኋላም የኋላ የፊት ሙሉ ነገሩ ንጹህ ነው። እንግዲህ ይህ ቻንሲ የሌለው ሞተር ያልፈታ ትንፋሽ የሌለው ካሁን በፊት ግጭት ግልብጥ የሌለው ምንም አይነት እዳ እገዳ የሌለበት 2019 ሞዴል ኦባማ ባለቤቱ አራት ሚሊዮን አንድ መቶ ሺህ ብር እየጠራላችሁ ነው። ባለቤቱ አራት ሚሊዮን አንድ መቶ ሺህ ብር ይህን መኪና ሸጠዋለሁ ብሎ እየጠራ ነው እናንተ ቀርባችሁ መኪናውን አይታችሁ እናንተ እንደምትፈልጉት አይነት መኪና መሆኑን ካረጋገጣችሁ በኋላ በራሳችሁ መካኒክ በደንብ ብጥር አርጋችሁ አስፈትሻችሁ መኪናው የሚያልፍ ተሽከርካሪ ከሆነ የራሳችሁን ዋጋ መስጠት ትችላላችሁ ማለት ነው። በጣም ግን የሚገርም አቋም ላይ ያለው ሞዴሉ ወደኋላ ሳቢ ብል እንጂ መኪናው የሚገርም የሚገርም አቋም ላይ ነው ያለው። የመጀመሪያው እንኳን አዲስ በሚባል ደረጃ ያለ ሲለሆኑ እንግዲህ እነዚህ ከነዚ ሁለት መኪና ከእናንተ አቅም ጋር ማች ሊያደርግ የሚችል ከራሳችሁ አቅም ጋር አመሳስናችሁ የሚመቻችሁን መኪና በስልክ ቁጥራችን 0960 8686 66 በሚለው ስልክ ቁጥራችን ብትደውሉ በፍጥነት ኦባማውን ከፈለጋችሁ ኦባማውን ሲኖን ከፈለጋችሁ ሲኒሆን ልናቀርብ ቃል እንገባለን። ይህ ቻናል ትክክለኛ የሚሸጣቸውን ተሽከርካሪ ብቻ ይዞ ነው የሚቀርበው። ስልኩ በደንብ ተቀምጦላቸዋል የሚሰራ ስልክ ነው። ኤኒታይም ደውሉ። ከምሽቱ ሶስት ሰዓት ውጭ ነው ስልኬ ሊዘጋ የሚችለው እንጂ ከዛ ወደዚህ ላለው ማንኛችሁም ላስተናግድ ቃል እገባለሁ። ለዛሬ የሚሸጥ ሁለት መኪኖች ያስተናዳውላችሁ ይህን ይመስላሉ። በሌላ የሚሸጡ የተሽከርካሪዎች መረጃ እስከምንገናኝ በያላችሁበት ቻው መሸጥ የምትፈልጉትም ተሽከርካሪ ካለ ደውላችሁ ይሄን ነገር ሽጠው በሉ፣ እንሸጠዋለን።